ቀይ ባህር የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጻሕፍት ለትውልድ ያሻገሯቸው እውነታዎች ሕያው ምስክሮች ናቸው። ኢትዮጵያ በሶስትና በአራት ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ ከሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምሰረብ ባለ ብዙ የወደቦች አገር የነበረች ነው። ይህ ብቻም አይደለም ቀይ ባህር የኢትዮጵያውያን የታላቅነት የኃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከ1983 የመንግሥት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግሥት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና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 ሀገሪቱና የሀገሪቱ ህዝቦችም ከዛን ጊዜ ጀምሮ ከተፈጥሯዊና ህጋዊ ወሰኗ ተገፍታ ኢትዮጵያ መውጣቷን ተከትሎ ለከፍተኛ የኢኮኖሚ ጥገኝነትና የደህንነት ስጋት እንዲጋረጥባት አድርጓት ቀጥሏል። ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። አባይን ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሐዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብባት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትሕ ያጣችበት ነ ይሄ በቀላሉ የኮንስፓይረሲ ቴዎሪስት ነው። እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባህርና በቀይ ባህር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳድራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ፣ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩም። አሁን ላይ ያለው ትውልድና የመንግስት ህሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርደ ገምድል ግፍና ያስከተለው ውጤት ባለም አቀፍ ህግ ፊት ቅቡልነት የሌለው ከመሆኑም ባሻገር ከሩብ ምዕት ዓመታት በኋላ የተሠራውን ታሪካዊ ስህተት ለማረም ዓላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን፣ አንቀጽ 125 እና አንቀጽ 131 1982 ላይ በርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደ አካባቢ ማስተዳደር እንደሚችሉ መንገድ መስራት እንደሚችሉ ተባብረው ኢኮኖሚያዊ ይገዛ ተደራርጎ መስራት እንደሚችሉ ያ ሁሉ ርቀት ተሂዷል። አሰብን ተብሏል። አሁን ጀኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ያዝ ፈምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎስድ አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግስታት ድርጅት የወደብና የባህር በር ኮንቬንሽን ሕግን ያከበረው የኢትዮጵያ ሕዝብና መንግስት ጥያቄና ጉዞም የአገሪቱን ሁለንተናዊ የእድገት አቅጣጫ ባመላከተ መንገድ የመጻኤ ኢትዮጵያን ክብርና ልዕልና ለመመለስ አላማ አድርጎ እየተሰራበት ያለ የአደባባይ ሀቅ ሁኖ ቀጥሏል።